ሰላም የናፈቀው የመካከለኛው ምስራቅ ቀጠና ዛሬም ሌላ ደም አፋሳሽ ጦርነትን አስጀምሯል። ኢራን በእስራኤል መከላከያ ከባድ የተባለ ጥቃት ተፈጸመባት። የኢራን የወታደር ሰፈሮች እና የኒውክሌር ማብለያ ጣቢያዎቿ እንዳልነበሩ ሲሆን አደሩ የተቀናጀ በተባለለት በዚህ ጥቃት የኢስላማዊት ኢራን አብዮታዊ ዘብ ጦር አዛዥ የነበሩት ሁሴን ሳላሚ መገደላቸው ታውቋል። ሳላሚ አገራቸውን በመጠበቅ ላይ ሳሉ ሰማዕት የሆኑ የሀገር ጀግና ናቸው ያለው የጦር ዘቡ አሜሪካም አብራ ከባዱን ዋጋ ተከፍላለች ብሏል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሆ በበኩላቸው ጥቃቱ እንደ አስፈላጊነቱ ሊቀጥልም ይችላል ብለዋል። እስራኤል በስድስት የኢራን አካባቢዎች ላይ መጠነ ሰፊ ጥቃት የሰነዘረች ሲሆን ከአስር ሺህ በላይ ወታደሮቿንም አንቀሳቅሳለች ተብሏል። ጥቃቱ በቴህራን ናታንዝ፣ ታብሪንዝ፣ ኢስፋሃን እና የመሳሰሉ ስፍራዎች ላይ ያነጣጠረ እንደነበር የቴህራን የውስጥ ሚዲያዎች እየዘገቡ ይገኛሉ። ኢራንም ይህን ጥቃት ተከትሎ የአየር ክልሏን ሙሉ በሙሉ መዝጋቷን አስታውቃለች። አያቶላህ አሊ ሐሚንም እስራኤል ከባዱን ዋጋ ትከፍላለች፣ የኢራን የበቀል እጆች አርፈው አይቀመጡም ሲሉ የዛቱ ሲሆን ለጠላት ጽዮናውያን ምላሾች ሁሉ በእጃችን ነው ካሉ በኋላ እስራኤል ከባዱ ድመት እንዳደረሰችባቸውም ግን አልሸሸጉም። በተያያዘ ዜና በኢራን ላይ የሚቃጣን ጥቃት አንታገስም ሲል ሀውቲ ባወጣው መግለጫ አስታውቋል። የሀውቲ አማጼ ቡድን አሜሪካና እስራኤል ኢራንን የሚያጠቁ ከሆነ በጦርነቱ እንደሚሳተፍ አስጠነቀቀ። ቡድኑ ባወጣው ይፋዊ መግለጫ በቀጠናው አዲስ ዙር ግጭት መፈጠሩ አይቀንም ሲል አስታውቋል። በአሜሪካ ለሚጀመረው ጥቃት በከፍተኛ ዝግጁነት ላይ እንገኛለን ያለው ሀውቲ በኢራን ላይ የሚቃጣ ጥቃት አንታገስም ሲል አስጠንቅቋል። በኢራን እስላማዊ ሪፐብሊክ ላይ የሚደረግ ጦርነት የኛም ጦርነት ነው በማለት አስታውቋል።